መጅኑን አንቺ ነሽ፣ እብድ አንቺ ነሽ። እሺ እሷማ ለልጆቿ ስትል ነው ያበደችው፣ ለልጆቿ ስትል ነው ብላ አንቺን እየለመነችሽ ያለችው ማለት ነው። አንቺ ቆሻሻ፣ የእውነት በጣም ባለጌ እና ክፉ ሴት ነሽ። የመጨረሻ ክፉ ጨካኝ ሴት ነሽ። እሺ አንቺ ምን ያህል ጨካኝ ነሽ? እቺ እናት እንደዚህ እየለመነችሽ አታዛዝንሽም? መጀመሪያ አረብኛውን በስርዓት ወቂ። እሺ መጀመሪያ እንግሊዘኛውን ደግሞ በስርዓት ተማሪ። ኖት ጉድ والله حرام ምኑ ነው حرام የሆነው? ሰው መርዳት حرام ነው? የተቸገረ ሰውን ማገዝ حرام ነው? መጀመሪያ ሐራምና ሀላሊ ለይተሽ ወቅሽ። አንቺ ባለጌ፣ የእውነቴ ነው ጎሮሮ ተዘጋ። በጣም አናደደች። አንቺ ባለጌ ነሽ፣ በጣም ባለጌ። ለምን እናቴ ብትሆንስ ብላ ለምን አላሰብሽም አንቺ? እናትሽ ብትሆንስ እንደዚህ ተቸግራ የሰው ፊት ብታይብሽ ምን ስሜት ነበር የምትሰማሽ? እናቴ ብትሆንስ ብለሽ ለምን አላሰብሽም? ምን አይጨካኝ ነሽ ግን አንቺ። ልጆቼ ተርቦብኝ ነው ልጆቼ ተራቡብኝ ብላ እንዲ የለመነችሽ አንቺ ምን አንጀት ነው ያስቻለሽ? ምን አይጨካኝ ነሽ አንቺ ግን። ምናት አውሬ ነሽ በእናትሽ እንዲ ኢትዮጵያዊ ነሽ አይደለ? ሀገርሽን ፈጣሪ ጠብቅልሽ እያለችሽ። ቆይ አረብኛውን አታቂ። ለነገሩ እንዴት አረብኛ ታውቂያለሽ? ምንም ነው ማታቂ። ወይ እንግሊዘኛ አታቂ፣ ወይ አረብኛ አታቂ። አንቺ መሀይም ማለት ነው። በጣም ባለጌ ሴት ነሽ። በጣም ወራዳና ባለጌ ጨካኝ አውሬ ነሽ። እሺ፣ የእውነት በጣም ነው ያቃጠለችኝ። እየተማጸነቻት እኮ ልጆች የተራቡብኝ እያለችሽ፣ ልጆች የተርቦብኝ ነው እያለችሽ እብድ ትያታለሽ። እብድ ትያታለሽ አንቺ። እናትሽ አትሆንም፣ እናትሽ አትሆንም ወይ? እንዴት ነው ለእናትሽ እብድ እምትያት እንዴት ያበር ሻንቺ ነሽ እሺ። እሷ ለልጆቿ ስትል ነው እንደዚህ እየተማጸነችሽ ያለችው። ልጆቿ ተርቦብኝ ነው እያለችሽ ነው። ምን ችግር አለው ቢሰጧት? ከኪስሽ እኮ ለማውጣት የሚሰጧት ሰዎች እኮ ናቸው፣ ጊፍት የሚሰጧት ከኪስ አውጥተሽ እኮ ብር ሲጭኝ አላለችሽም እኮ። እሷ ሰዎች ጊፍት ይስጡኝ ብላ እየለመነችሽ ነው። ምን ችግር አለው ያላችሁት ከስልካችሁ ውስጥ ያላችሁትን ጊፍት ስጧት ብለሽ ልጆቹን ብትለምኝላት፣ ለምኝላት። ምን ችግር አለው? ምን ችግር አለው ብታስተባብርላት? ምንስ ነው ምንሽ ነው የሚቀነስብሽ? መልካምነት እኮ ለራስ ነው። አንቺ አንቺ ምናት ባለጌ ነሽ። የሰው ልጅ ሰው በመሆኑ ብቻ መከበር አለበት። ሰው በመሆኑ ብቻ ነጭም ይሁን ጥቁርም ይሁን ምንም ይሁን የሰው ልጅ ሰው እስከሆን ድረስ ሰው በመሆኑ ብቻ በቃ የተቸገረ መረዳት አለበት። እቺ ሴት እንግዲህ ምንም ትሁን ኢትዮጵያዊም ትሁን ሌላ ዜጋም ትሁን መታ ሰው ነሽ ብላ አንቺ ሰው ነሽ ብላ አንቺ ጋር ጌም ልካ እየለመነችሽ ነው። ሰው ስለሆንሽ ሰው ስለሆንሽ እኮ ነው። ይቺ የራሴ ዜጋ አይደለችም፣ ይቺ የራሴ የሀገራዊ ሰው አይደለችም ብላ እኮ። አንቺ መለመኑን እኮ አላቆመችም። አንቺ እየሰደብሻት እንኳን ደጋግማ እየለመነችሽ እኮ ነው። አንቺ ሰው በመሆንሽ ብቻ ማለት ነው እየለመነችሽ ያለችው። ሀገር አልመረጠችም ምን አላየችም። እሷ እንዴት እንደዚህ አይነት ቆሻሻ ስራ ትሰራለች? ምን አይነት ቆሻሻ ነሽ አንቺ? ግን እንዴ ሰው ልጅ ሰው በመሆኑ ብቻ ሰው በመሆኑ ብቻ የተቸገረው ሰው መረዳት አለበት። ነጭ የሚሆን ጥቁር የሚሆን ምን የሚሆን እግዚአብሔር ሁላችንም በአምሳኑ ነው እዚህ ምድር ላይ የፈጠረን። በቃ ሰው ልጅ እስከሆን ድረስ እስከተቸገረ ድረስ መርዳትና መረዳት መረዳዳት አለብን በቃ አንቺ ግን በጣም ጨካኝ ነሽ። እሺ እናቴ ብለሽ ብለሽ ለምን አላሰብሽም? እናትሽም ቢሆን ነው እንደዚህ። መጅኑን ብለሽ የምትሳደቢ አንቺ ነሽ መጅኑን፣ እሷ ሳትሆን። እሷማ ለልጆቿ ስትል ነው እብድ የሆነች። እሺ ባለጌ በጣም ባለጌ ነሽ። አንቺ ጨካኝ ነሽ። እሺ አውሬ እኮ ከመሳደቢ ልጅ ብታሰጫት አይሻልም? እብድ ምናምን እያልሽ ከምትሳደቢ አንቺ የቢዝነስ ሰው ስለሆንሽ ድረስ አንዴ ወደ እብድ ነሽ ምናምን ነበር። አንዴ ብቻ አፍሽን ብትዘጊ እኔ ያልኳት ምንድን ታውቂያለሽ? ላስወጣ ስል ትልክብኛለሽ፣ ይከረበታል። ስወጣት ስል ይከረበታል። እንዴት ማስወጣት አልቻልኩም። ከዛ ስሳድራት ትወጣለች ብዬ መጅነን ክሬዚ ውጪ አልኳት፣ አልወጣችልኝም። ላይቡን ዘግቼ ወጣው፣ በቃ ከዛ ጀምሮ ነው። ህዝቤ ባካሱ ትረዱኝ፣ ንስራበት እኔ አንድ ምስኪን ልብ ነኝ። መቅደስ ለተንግዱ በፍቅር ነው ከላይ የላከችብኝ። ማስወጣት አልቻልኩም። መቅደስ ቆይ ልንገርሽ፣ በይውልሽ። አንተና ሳሚ ዝም በይ። በፍቅር ነው ልንገርሽ፣ ምታረጊያለሽ መሰለሽ አንቺ የብዝነስ እኔ ምንም ምክር አልፈልግም። በቃ እኔ ልጅ አይደለሁም ትልቅ ነኝ። የሚገዛ ብቻ አንድ ቁጥር ይጻፍ። ለምን ታስወጫታለሽ እየነገረች ይሻላል አሁን እኮ ትክክል ነኝ እያልሽ እኮ ነው ስታስወጫት ከዛ ሌላ ሰው ይገባል በቃ እንደዚህ ነው ውሎዬ እኔ ለስራ ነው የመጣሁት ከለስ አይደለማ እሷ ስታስረዳሽ ትነግሪያታለሽ ከዚ ለምን ታስወጫታለሽ ዝም በይ ብል ሊያታይቅም ብዙ ሰው ነግሮኛል በቃ አጠፋው አላወኩም እጄ ማል ጫወት ካላስ እዛ ውጭ ነፍስ ገድያለሁ አልገደልኩም የሚያለቅሱ እድሜ ልካቸውን ሲያለቅሱ ይኖራሉ እንጂ እኔ አካውንት አይዘጋም ቢዘጋም ሌላ አካውንት እከፍታለሁ። ስለጠየኳቸው ነው ህዝብ እንዳይጠላኝ። ዝቅ ስላልኩ ነው እንደዚህ የሚጫወቱብኝ። አይደለም እሷ ለምን አላስጨረሻትም? አሁን ለምን ትነቂያለሽ? መብቴ ነው። በገንዘብ ቤቴ መብቴ ነው። አላጫውትም ማለት ግን መሳደብ የለብኝም። መሳደብ መብት የለኝም። አሰማኛለች መብቴ ነው። በእኔ ቤት አሁን አንቺ ማዘዝ ትችያለሽ? በአንቺ ቤት እኔ ማዘዝ እችላለሁ? አቺ እንደ እኔ ለቢዝነስ ነው የቆምኩት፣ የም ለመጫወት አይደለም። ካላስ አታድርቆኝ። ለኔም ሰው በስነ ስርዓት ያስተናግዳችሁ፣ እናንተም ደግሞ ስርዓት መኖር አለባችሁ። እንደ ታገስኳችሁ በጣም በጣም ማለት ነው። ሳምንት ሊሞላኝ ነው ከእናንተ ጋር ካደረኩኝ። በጣም እንደ እናንተ የሰው ትግስት አተፈታተ ነው መቤቴ እንዴ! እኔ ሲመጣ ደግሞ ስራ ይቀራል እንጂ። በጣም ነው ማስቀየማችሁ። ኧረ አንቺ ግን ላ ወይ ጉድ! በቃ ተይው፣ በቃ ዝም በይ አንቺ፣ እንዳላስወጣሽ አንቺ። ደግሞ በማታውቂው ነገር አትግቢ። እኔ ምን እንደሆነ ምንሽ እናቲ ምንም እንዳላጠፋ ሰው ፈገግ ብላ እየሳቀች መጣ ትናንትና ኖ ኖ እኔ እኔ በጣም ሚዛናዊ ስለሆንኩኝ አርቄ የማስብ ሰው ስለሆንኩኝ እንጂ፣ ትናንትና እናንተ 24 ሺህ ህዝብ ባለበት ስትቆምቱ የነበረው ሀቡ እውነት አላት። ፍትሃዊ ሁኝ ሀቡ እውነት አላት። ያ ሁሉ ኮመንት ግን እኔ ፈቅ አላደረገኝም። ያለማስረጃ ሴት ያልጨረስኩም እየተናገርኩ ነው። መቅደስ ሚዩት አድርጊ እኔ ሳውራ የሚታረጊያል አንቺ ስታወሪ ነው የሚታረጋለሁ። ተከባብረን ነው የምናውራው። ትናንትና ሶሊያና ሶሊያና ስላለቀሰች ብቻ ሴት ስለሆነች እኔ ሴት ስለሆንኩኝ በውሸት ነበር እንድፈርድላት የፈለጋችሁትኝ። ሀቢባ ፍትሐዊ ሁኝ። ስክሪን ሪከርዱን አስቀምጫለሁ። ስክሪንሻት ማርጃለ። ኮመንታችሁን በጣምዱሰ ትናንትና ማለት ነው ትናንትና በጣም በእውነት ያ ሁሉ ኮመንት እኔ ላይ ሀቡ ፍትሐዊ ሁኝ ሀቃላት ማስረጃ የላትም እንጂ ሀቃላት ማስረጃ የላትም እንጂ ሀቃላት ያለ ማስረጃ ያ ሁሉ ስትወርዱብኝ በኮመንት ዝንፍ አላልኩም። የእናንተ ኮመንት ብዛት አላስፈራኝምና የውሸት አልፈረድኩም። ያለ ማስረጃ ያለ ማስረጃ ነው የመጣችው ሶሊያና። እሷ ግን በአፏ ስለመሰከረችላት ወን እህቱ ስለመሰከረችበት ሰውየው ላይ እንድፈርድበት ነበር ጫና ስታደርጉብኝ የነበረው በኮመንት። በስሜት አይደለም። የሆነ ነገር በስሜት አይሆንም። በማስረጃና በማስረጃ ብቻ ነው። ዛሬ እቺ ሰው መታ ውሸቴን ነው ስትል እኔ እንዳፍር እንድሸማቀቅ ነበር ያለ ማስረጃ ፈርጄላት። አያችሁ፣ እኔ አንድ ሰው ስላለቀሰ ብቻ ሀቅ አለው አለልም። እኔ አንድ ሰው ሀቅ አለው ብዬ የምቆመው ማስረጃና ማስረጃ ሲያመጣልኝ ብቻ ነው። አንድ ሰው ሀቢባ ሌባ ናት ሲል የሰራኩበትን ማስረጃ ማምጣት አለበት። ማስረጃ ካላመጣ ሲለፈልፍ ቢውል እኔ ሀቢባ ዴንታዬ አይደለም ግን ትናንትና እንኳን ያንን ሁሉ የኮመንት ጫና ተቋቁም ያለፍኩት፣ እያችሁ ዛሬ መሳለቂያ አርጋችሁኝ ነበር። ትናንትና የእናንተ ኮመንት ጫና ፈጥሮብኝ፣ አዎ በቃ አቃለሽ ብላት ኖሮ እኔ ያለ ማስረጃ በፍጹም